በእርጅና እድሜ ላይ ጸጸትን የሚያስከትሉ ነገሮች። ሰብስክራይብ፣ ሼር፣ ላይክ ኮፒ ሊንክ እያደረጋችሁ አድምጡ። በወጣትነት ጊዜያችን ስለ ወደፊቱ ብዙም እናስብም፣ የተለያዩ ውሳኔዎችን እናደርጋለን። አንዳንድ ጊዜ እነዚህ ውሳኔዎች በመካከለኛ እድሜያችን ላይ ክፉኛ ዋጋ ያስከፍሉናል። አንድ ሰው ሲያረጅ ሊጸጸትባቸው ከሚችላቸው ነገሮች መካከል ጥቂቶቹ እነዚህ ናቸው። አንደኛ፣ የተሳሳተ ጋብቻን መፈጸም። በወጣትነት ጊዜ የማግባትን ባሪያችሁን መርምሩ። እኩዮቻችሁን ለመፎካከር ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም በሳሳተ ምክንያት ካገባችሁ ቀሪውን ሕይወታችሁን ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁ መካከል ነገሮች ሊከፉ ይችላሉ። ከዚያም በመካከለኛ ዕድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ ህፍረት የፍርድ ቤት ጉዳዮች ምሬት፣ የሕይወታችሁ መገለጫ ይሆናሉ። ይህ ሁሉ የሆነው የሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። በወጣትነታችሁ ትክክለኛውን ትዳር አጋር ምረጡ። ሁለተኛ፣ ያልተጠቀምንባቸው አጋጣሚዎች። በወጣትነታችሁ ብዙ በሮች ይከፈታሉ፣ ብዙ ዕድሎች ታገኛላችሁ። ብዙ ወጣቶች በፍርሃት በስንፍና ወይም በትዕቢት ምክንያት እነዚህን አጋጣሚዎች ያልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ነገር ለመጀመርና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። አንዳንዶች ድሎች ለእነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቅሙባቸው። ነገር ግን ወጣትነትና ጉልበት እያለ አዲስ ነገር ለመጀመርና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። አንዳንዶች ድሎቹን ለእነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቅመውባቸው፣ አለበለዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያን ያመለጡ ዕድሎችን ለመያዝ አትችሉትምና። ሶስተኛ፣ ያፈረስናቸው ድልድዮች፣ ያቋረጥናቸው ግንኙነቶች። በወጣትነት ጊዜያችን ለግንኙነት ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘትና የስኬት መሰላሊን መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይጠቅማሉ፣ ይረግጣሉ። ግንኙነቶችን እንደ ቀላል ነገር ይቆጥራሉ፣ ትስስሮችን ያበላሻሉ። ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍሏቸዋል። ህይወት ያለ ፍቅርና ጓደኞች ምን ያህል ባዶ እንደሆነ ስትገነዘቡ፣ ስኬታማ ስትሆኑ፣ ነገር ግን በዙሪያችሁ ማንም ሳይኖር ወይም የሚታመን ሰው ስጠፋ ያኔ ትጸጽታላችሁና፣ አራተኛ ያስወረድነው ነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚያች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወስድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደኋላ መለስ ብሎ ያንን ሕፃን ቢይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተውት ልጅ አብሯቸው ሆኖ የልፋታችሁን ፍሬ ቢደሰት ይመኛሉ። ነጠላ ወላጅ መሆን በሕይወት ስኬታማ መሆንን ወይም ወደፊት አጋር ማግኘትን አያግድም። አምስተኛ የካድ ነው ልጅ አንድ ሰው ሴትን አስረግዞ ልጅ አጸንሶ ስትነግረው ኃላፊነትን ሳይወስድ ሲቀር፣ ነገር ግን ከዓመታት በኋላ በአምሳዎቹ ዕድሜ ላይ ስትሆኑ ኃላፊነት ቢሰማችሁ ኖሮ ትመኛላችሁ። ለዚያ ልጅ ወላጅ ብትሆኑ ኖሮ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሲሆን ታያላችሁ፣ ነገር ግን ከመጀመሪያው የካዱት ያደገ ልጅ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለው ወላጅ በመሆን ትጸጸታላችሁ። ስድስተኛ ያፈረስ ነው ትዳር። ጥሩ ጮኛችሁን አገባችሁ። በትዳር የመጀመሪያዎቹ ወራት ጥሩ ነበር፣ ግን ብዙም ሳይቆይ በገንዘባችሁና በመልካችሁ ምክንያት ምንዝርና ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁ ለማናችሁ፣ ለልጆቻችሁ መጎዳት ጀመሩ። ትዳራችሁ እየፈረሰ ነበር። አንድ ቀን ስታረጁ ያንን መገንባት የጀመራችሁትን ጥሩ ትዳር ምንም ላልጠቀማችሁ ጊዜያዊ የውጭ ግንኙነት ደስታዎች ስትሉ እንዴት በሞኝነት እንዳፈረሳችሁት ይገልጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁት ጉዳትም ትገነዘቡትና ትጸጸታላችሁ። ሰባተኛ የካርነው አምላክ እግዚአብሔር በእጅጉ ሳታረጁ የበለጠ ጠቢብ ትሆናላችሁ። ሕይወትን ይበልጥ ትርጉም ባለው መንገድ ስትመለከቱ፣ እግዚአብሔር የበለጠ አሁን ይሆናል። ነገር ግን ከእግዚአብሔር ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ እግዚአብሔርን እወቁ። የወደፊት ሕይወታችሁን ከእግዚአብሔር ጋር ገንቡ። ዕድሜ ሲደርስባችሁ ወደ እግዚአብሔር የምትመለሱ ወጣት አመፀኞች አትሆኑ። ስምንተኛ ያበላሸነው ሰውነት፣ በሙሉ ሕይወታችሁ የምትኖሩበት አንድ ሰውነት ብቻ ነው ያላችሁ። የምታጨሱት ሲጋራ፣ አብዝታችሁ የምትጠጡት አልኮል፣ የምትወስዱት አደንዛዥ እጽ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በሀምሳ ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡት ኖሮ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሰዋል። ዘጠነኛ ያባከን ነው ጊዜ በወጣትነታችሁ በጭንቀት በሳሳቱ ግንኙነቶች፣ በስንፍና ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታባክኑት ጊዜ መቼም አታገኙትም። አስረኛ የቀበርናቸው ያልተጠቀምንባቸው ተሰጠዎችና ህልሞች በወጣትነታችሁ ተስጦ አላችሁ። ልታደርጓቸው የምትወዷቸውና የተካናችሁባቸው ነገሮች አሉ። እነዚያን ተሰጠዎች አዳብራችሁ ተጠቀማችሁባቸው። እንቅፋቶች ቢያጋጥሟችሁም በህልማችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ፣ ስታረጁ ከሚወዱት ነገር ጋር ጸንተው የቆዩና ስኬታማ የሆኑ እኩዮቻችሁን እያያችሁ ይህ እኔ ልሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉ። የምትወዱትን የትምህርት መስክ አጥኑ። የማያስደስታችሁን መስክ ውስጥ የህይወታችሁን ዓመታት አታባክ ነው። ስራ አንደኛ ያጎደፍነው ስም ስታረጅው ውርስ ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራችሁት ድርጊቶች ድምር ውጤት ነው። የህይወት ታሪካችን የምንፈጽመው በየለቱ የምንኖረው የህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ ያሰባችሁት ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። አሥራ ሁለተኛ በከንቱ ያጠፋ ነው ሀብት። በምርታማ የሥራ ዘመናችሁ ጥሩ ገንዘብ ታገኛላችሁ። ያንን ገንዘብ በክለቦች በግድ የለሽነት አኗኗርና በአባካኝ ገዢዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ ያ ገንዘብ ለእናንተ እንዲሰራ አድርጉ እና በእርጅና ዘመናችሁ እንዲንከባከባችሁ በአስተማማኝ ቦታ አስቀምጡት። ለምትወዷቸው ሰዎች ውርስ ተዉ። በዚህም ምን ነው ባወቅኩ ኖሮ ብላችሁ እንዳትጸጽዙ ይረዳችኋል። አሥራ ሦስተኛ ያመለጠን ያስከፋ ነው ጥሩ ፍቅር። በሕይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁን ታላቅ ሰው አለ። ያንን ሰው አትግፉት፣ አለበለዚያ ያ ሰው ከሕይወታችሁ ይወጣል። እናም እንደዚህ ዐይነት አስደናቂ እና በሙሉ ህይወታችሁ የሚስማማችሁን ሰው መቼም አታገኙም። ከዚያ ሰው ጋር አሁንም ቢሆን ኖሮስ በሚሉ ሀሳቦች እያረጁ መሄድ ያሰቃያችኋል። አስራ አራተኛ የናቅናቸው ወላጆች። በወጣትነት ጊዜ ወላጆችን መናቅ ቀላል ነው። ወላጆችህ ምን ያውቃሉ? እነሱ የድሮ ዘመን ሰዎች፣ የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆቻችሁን ብትስማሙባቸው ባትስማሙባችሁም፣ ያኖራችሁ ዘይቤያችሁ ምንም ይሁን ምን አሁንም ወላጆቻችሁ ናቸው። እስቲ እነዚህን ደግሞ እንመልከት። የእህትን ወይም የወንድምን ዋጋ ለማወቅ ወንድምና እህት የሌለውን ሰው ጠይቁ። የአስር ዓመትን ዋጋ ለማወቅ አዲስ የተፋቱ ጥንዶችን ጠይቁ። የአራት ዓመትን ዋጋ ለማወቅ ተመራቂን ጠይቁ። የአንድ ዓመትን ዋጋ ለማወቅ የማጠቃለያ ፈተና የወደቀ ተማሪን ጠይቁ። የዘጠኝ ወር ዋጋን ለማወቅ በሞትና በህይወት መካከል የተወለደ ልጅን የወለደች እናት ጠይቁ። የአንድን ወር ዋጋ ለማወቅ ወሩ ሳይደርስ የተወለደ ልጅ የወለደች እናትን ጠይቁ። የአንድን ሳምንት ዋጋ ለማወቅ የሳምንታዊ ጋዜጣ አዘጋጅን ጠይቁ። የአንድን ደቂቃ ዋጋ ለማወቅ ባቡር፣ አውቶቡስ ወይም አውሮፕላን ያመለጠውን ሰው ጠይቁ። የአንድን ሰከንድ ዋጋ ለማወቅ ከአደጋ የተረፈን ሰው ጠይቁ። አሁንም የአንድ ሰከንድን ዋጋ ለማወቅ ኃይሌን ወይም ቀነኒሳን ወይም ቦልትን ጠይቁ። ጊዜ ማንንም አይጠብቅ። ያላችሁን የአንዳንዱን ቅጽበት ከፍ አድርጋችሁ ተንከባከቡት፣ ዋጋ ስጡ። መልእክታችን ነው ያስተላለፍነው መልእክት ካስደሰታችሁ ሼር ላይ ኮፒ ሊንክ እያደረጋችሁ ዩቱባችንን አበረታት።